አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ሰላም ጤና ይስጥልን። ክብራትና ክብራን አርማች ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ እጅግ ወሳኝ መደመጥ ያለባቸውን በርከት ያሉ መረጃዎች ይዘን የቀረብን ሲሆን በዛሬ ዕለት እንግዲህ መንግስት ጥብቅ እርምጃ እየወሰደ እንደሚገኝ በዛሬው ዕለት ተሰምቷል። በዚህም በርካታ ነጋዴዎች እያለቀሱ እንደሚገኙና ከዚሁ ጋር ተያይዞ እጅግ በርካታ አይነት መመሪያዎች እየወጡ ይገኛሉ። እነዚህ መመሪያዎች ህብረተሰቡ ከፍተኛ ጥንቃቄ በማድረግ ተግባራዊ እንዲያደርግ ነው። እንግዲህ ከመንግስት በኩል የወጣው ጥብቅ መረጃ እንደሚያመላክተው ዝርዝሩን ይዘናል። በሌላው መረጃችን ከኢትዮጵያ አየር መንገድ በኩል ለኢትዮጵያውያን በሙሉ አስደሳች የሆነን መረጃ በዛሬ ዕለት ይፋ አድርጓል። በዚህም በውጭ ሀገራት የሚገኙ እህት ወንድሞች እንዲሁም በአገር ውስጥም ጭምር ደስታቸውን እንግዲህ እየገለጹ ይገኛሉ። ይህ አስደሳች ነገር ምንድነው የሚለውን እንመለከታለን። በኢትዮጵያውያን ላይ ደግሞ ከፍተኛ ቀውስ ያስከተለበት ደረጃ መድረሱን አንድ ጥናት በዛሬ ዕለት አረጋግጧል። ይህ ጥናት እንደሚያመላክተው ከሆነ ከቅርብ ጊዜ ወዲህ የተከሰተ እንደሆነ ነው መረጃው የሚጠቁመው። በተያያዘ መረጃ የአዲስ አበባ ከተማ አስተዳደር አስገዳጅ ሕግ አውጥቷል። ይህን መሰልና ትኩስ መረጃዎችን በዚህ ሰዓት እናደርሳለን። ቪዲዮውን ላይክ ላይክ፣ ቻናሉ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው አመራል። እንግዲህ ክብራን ተመልካቾቼ በዛሬው እለት አመሻሹን እጅግ በርካታ መረጃዎች ወጥተዋል። በቅድሚያም የአዲስ አበባ ከተማ አስተዳደር ካቢኔ በከተማዋ ላይ ያለውን አንዳንድ ሁኔታ መግለጫ አውጥቷል። የሱን በዝርዝር በማስቀደም ወደ እናንተ እናደርሳለን። የአዲስ አበባ ከተማ አስተዳደር ካቢኔ በከተማዋ መደበኛ ያልሆነ የጎዳና ላይ ንግድን ስርዓትን ለማስያዝ ያጸደቀውን ደንብ መደበኛ ባልሆኑ ንግዶች መሰማራት የሚችሉት የከተማዋ ነዋሪዎች ብቻ እንደሆኑ እንደሚደነግግ መረዳቱን ሪፖርተር ጋዜጣው በዛሬው ዕለት አስነብቧል። በኢ መደበኛ ንግድ ለማሰማራት የከተማዋ ነዋሪነት አስገዳጅ መስፈርቶች የሆነው በኢ መደበኛ ንግድ የሚሰማሩ አካላት ህጋዊ ሆነው እንዲንቀሳቀሱ ለማስቻል መሆኑን የአዲስ አበባ ኃላፊዎች መናገራቸውን ዘገባው ጠቅሷል። ከገጠር ወደ አዲስ አበባ የሚደረጉ ፍልሰቶች በከተማዋ ላይ ጫና እንዳያሳድርና መደበኛ ያልሆነ የጎዳና ላይ ንግድ የጸጥታና ደህንነት ስጋት እንዳይፈጥር የትራፊክ እንቅስቃሴን እንዳያስተጓጉልና ህጉን ተከትለው የሚሰሩ ነጋዴዎችን እንዳይጎዳ የህግ ማዕቀፍ ወጥቶለት ተፈጻሚ እንዲሆን ለመከታተል ደንቡን ማውጣት እንደሚያስፈልግ ኃላፊዎቹ ገልጸዋልም ተብሏል። ተጠሪነቱ ለከንቲባ ጽሕፈት ቤት የሆነው ግብረ ኃይል ተቋቁሞ ኢመደበኛ የንግድ እንቅስቃሴዎችን ያስተዳድራል መባሉን ዘገባው ጠቅሷል። ኢመደበኛ የጎዳና ላይ ንግድ ተብሎ የተፈረጁት በአንድ ዓመት ውስጥ ሁለት መቶ ሺህ ብር ገቢ የሚያስገኙ የንግድ ዘርፎች እንደሆኑ የዜና ምንጮች አመላክተዋል ሲል አመሻሹን ዋዜማ ያወጣው ሪፖርት አመላክቷል። ከዚሁ ጋር ተያይዞ በዛሬው እለት ታዲያ መንግስት በነጋዴዎች ላይ ከፍተኛ እርምጃ እንደሚወስድ አስ አስታውቋል። ይህንን እርምጃ ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግም አሳስቧል። ዝርዝሩን ደግሞ እንሆ ወደ እናንተ እናደርሳለን። እንግዲህ በዛሬው ዕለት በመዲናችን አዲስ አበባ በርካታ ነጋዴዎች ላይ እርምጃ መወሰዱን ሪፖርተር ጋዜጣው በዛሬው ዕለት አስነብበዋል። ይኸውም ከተተመነው ሰባ ግራም በታች ሲሸጡ የተገኙ ከ72 በላይ ዳቦ ቤቶች ላይ እርምጃ መወሰዱን የአዲስ አበባ ንግድ ቢሮ ነው በዛሬ ዕለት ያስታወቀው ምጃ ከተወሰደባቸው 72 ዳቦ ቤቶች ውስጥ 65 ዳቦ ቤቶች ወደ ህጋዊነት እንዲመለሱ መደረጉን የአዲስ አበባ ንግድ ቢሮ የህጋዊ ስነ ልክ ቡድን መሪ ደረጀ በለጸ ለጣቢያችን ተናግሯል ሲል ሰሎዳ በዛሬው እለት ተናግሯል። ዳቦ ከመሠረታዊ ድጎሞ ሸቀጦች ውጭ መሆኑን ያስተዋሉት የህጋዊ ስነ ልክ ቡድን መሪው ንግድ ቢሮ ዳቦ ቤቶች በተለጠፉት ዋጋ እና ግራም እየሸጡ ነው የሚሉትን ብቻ ክትትል እያደረገ መሆኑን ነው ያስታወቀው። ንግድ ቢሮው በክትትልና በቁጥጥር ወቅት ከለጠፉት የዳቦ መሸጫ ዋጋ በላይ እና ከተተመነው ግራም በታች መጠን ያለውን ምርት በሚሸጡ ዳቦ ቤቶች ላይ ከጽሑፍ እስከ ንግድ ፍቃድ መሰረዝ እርምጃ የሚወስድበት አሰራር ስለመኖሩ አቶ ደረጀ በቀለ በዛሬ ዕለት አስታውቀዋል። ዳቦ ቤቶች ከተለጠፉት ከዋጋ ዝርዝር በላይ ሲሸጡ፣ እንዲሁም ግራም አጉድለው ሲገኙ ህብረተሰቡ በነፃ ስልክ ቁጥር 8888 ጥቆማ መስጠት እንደሚችል ነው የተናገሩት። በሌላው መረጃችን በኢትዮጵያ ላይ ከፍተኛ ቀውስ ያስከተለበት ደረጃ መድረሱ በዛሬው ዕለት ተገልጿል። የዩኤስአይዲ የክፍያ መዘግየት በኢትዮጵያ የምግብ እርዳታ ሰጪ ላይ ከፍተኛ ቀውስ ማስከተሉን አንድ ጥናክት በዛሬ ዕለት አመላክቷል። የተወሰኑ የሰብአዊ እርዳታ ተግባራት ከእገዳ ነፃ መሆኑን ቢኖራቸውም የዩኤስአይዲ ክፍያዎች እስከ ፌብራሪ 2025 መጨረሻ ድረስ አልተፈጸሙምም ተብሏል። ይህ ሁኔታ በኢትዮጵያ ለሚገኙ በርካታ የሰብአዊ ድርጅቶች የገንዘብ እጥረት በመፍጠር የዩኤስአይዲ የገንዘብ ድጋፍ የሚያደርጉ ፕሮግራሞች እንዲያቆሙ ማስገደዱን የኤስኤፒ የተሰኘ ተቋም ይዘት የወጣው አዲስ ሪፖርት አሳይቷል። የድንገተኛ የምግብ እርዳታ ከእገዳ ነጻ ቢሆንም የጋራ የድንገተኛ አሰራር ፕሮግራም ክፍያዎችን ማካሄድ ባለመቻሉ ስርጭቱን አቁሟል። በዚህም ምክንያት ምግብ በማጋዘን ውስጥ ተከማችቶ ሊሰራጭ አለመቻሉን ጥናቱ አመላክቷል። በሌላው መረጃችን በዛሬው ዕለት ከኢትዮጵያ አየር መንገድ በኩል በርካታ እህት ወንድሞች የተደሰቱበት አንድ አዲስ መረጃ ወጥቷል። በኢትዮጵያ አየር መንገድ የመጀመሪያውን የቢዝነስ ጄት አውሮፕላን ወደ ሀገራችን ኢትዮጵያ ማስገባቱን ነው በዛሬው ዕለት የኢትዮጵያ አየር መንገድ ያስታወቀው። ኢትዮ ኤፍኤም የኢትዮጵያ አየር መንገድ የተረከበው ቦይንግ 737 እዝባር 800 የተሰኘ የቢዝነስ ጀት አውሮፕላን ልዩ አገልግሎት ለሚሹ ደንበኞች እንደሚውል ነው በዛሬው ዕለት የተጠቆመው። ከዚህ ቀደም ለልዩ በረራዎች የሚውሉ አገልግሎቶችን በመደበኛ አውሮፕላኖች ሲሰጥ መቆየቱን የኢትዮጵያ አየር መንገድ ግሩፕ ዋና ሥራ አስፈጻሚ መስፍን ጣሰት ተናግሯል። አዲሱ አውሮፕላን ዘመናዊ አገልግሎት መስጠት የሚችሉ ውስጣዊ ክፍሎች እንዳሉት ገልጸው በመደበኛ አገልግሎት ላይ ይፈጥር የነበረውን ጫና እንደሚቀንስና በኢትዮጵያ ውስጥ ያለውን የውጭ ምንዛሬ በእጥፍ እንደሚያመጣም ነው የተገለጸው። የኢትዮጵያ አየር መንገድ በቻርተር አውሮፕላን አገልግሎት አሰጣጥ ላይ አቅሙን ለማሳደግ መሰል አውሮፕላኖች እንደሚገዙም ተናግረዋል። አየር መንገዱ በ2035 የአገልግሎት አድማሱን ለማስፋት የያዘውን ውጥን ለማሳካት መሰል ተጨማሪ የቢዝነስ አውሮፕላኖችን ወደ ስራ እንደሚያስገባ መግለጻቸውን በዛሬው ዕለት ኢቢሲ መረጃውን አውጥቶት እንኳን ደስ ያላችሁ ብለናል። ለዛሬ ምሽት የያዝንላችሁ መረጃ ይህንን ይመስላል። ቪዲዮውን ላይክ ላይክ ሼር ሼር እያደረጋችሁ ለብዙ ኢትዮጵያውያን እንዲደርስ አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ